ሰላም ጤና ይስጥልኝ። እኔ ዛሬ የመጣሁት ሰሞኑን ኢቢኤስ ላይ ቀርባ ተበድያለው ልብሴን አስወልቀው እንዲያደረጉኝ እንዲያደረጉኝ ብላ የተናገረችዋን እህታችንን በተመለከተ ነው። የውሸት ተበድያለሁ የሚል ጩኸት የምትጮሁ ሰዎችና ለማስጮህ የምትሞክሩ ሰዎች የእውነት የተበደሉ ሰዎችን ጩኸት ሰው እንዳይጮህ እያደረጋችሁ ነው። አንዲት የእውነት የተበደለች ሴት እውነት ተበድላለች አልተበደለችም ተብሎ ምርመራ ውስጥ እንዲገባ እያደረጋችሁ ነው። አሁን ሰሞኑን እንዲህ ተደረግኩ ደንቢዶሎ ዩኒቨርስቲ ላይ እንዲወስደው እንዲ ልብሴን ነስፈልቀው ብላ የተናገረችው እህታችን የተማረችው ሀዋሳ ዩኒቨርስቲ ነው መታወቂያዋ ላይ አዲስ እየወጡ ያሉ መረጃዎቿን በአጠቃላይ አሁን ደስተኛ ህይወት የምትኖር አማራ ክልል ላይ ከጤነኛ ትዳር እንዳላት ናም የሚያሳዩ መረጃዎች እየወጡ ነው። አሪፍ ኑሮ እየኖረች ያለች እህታችን መሆኗን የሚያሳዩ መረጃዎች እየወጡ ነው። ዋና ግን እኔ ትኩረቴን ሳበው መታወቂያው ነው። አንዲት ደምቢዶሎ ዩኒቨርሲቲ ስማር ታግቼ እንዲህ እርቃኔን ወስደው ልብሴን አስወልቀው እንዲህ ተደርጌ ብላ ያለቀሰችና ሰውን ለማስለቀስ የሞከረች እህት መታወቂያ የአዋሳ ዩኒቨርሲቲ መታወቂያ ሆኖ ሲገኝ ከባድ ውዥንብር ይፈጥራል እና አዋሳ ዩኒቨርሲቲ የተማረች ሴት እንዴት ነው ደምቢዶሎ ዩኒቨርሲቲ ላይ ልትታገት የምትችለው? ይሄ ጥያቄ የሚያጭር ጩኸትን ይዛችሁ የምትመጡ ሰዎች እውነት የተበደሉ ሰዎች ሲያለቅሱ ሲጩሁ ህዝቡ አብሯቸው እንዳይጩህ የሚያደርግ ነው እና ሐሰተኛ ጩኸትን ጩኻችሁ ለማስጩህ የምትሞክሩ ሰዎች ብትቆጠቡ ይሻላል። እኔ ፖለቲካ ለመስራት አይደለም። ነገሩ ትንሽ ስለሚደብር ነው። ይደብራል ማለት ነገ ለሚበደሉ እህቶቻችን። ነገ ሰይጣኖች የሉም ማለት አይደለም። ሰይጣን በሰው መልክ የሰው መልክ የለበሱ ሰይጣኖች አሉ። እነዛ ሰይጣኖች የሚያደርሱትን በደል ሰው እንዳይጩህ የሚያደርግ ነው። ለምሳሌ አንዲት ሴት ተንብድግ ብላ አሁን ተነስታ የእውነት ተበድላ እንኳን ተበድ ያለው ያለው ብላ ብትጮህ እንደ ባለፈችዋ ሴት ብሸውደኝስ ብሎ አንድ የማህበራዊ ሚዲያ ተናጋሪ እውነት ተበድላለች አልተበደለችም ብሎ ማጣራት ይጀምራል። እያችሁ ያንን እውነትነቱን ለማረጋገጥ በሚያጣራበት ጊዜ የዚችን ተበዳይ ጩኸት በጊዜው አይጩህላትም ማለት ነው። ገና አጣርቶ እውነቱ ላይ ከደረሰ በኋላ ነው የሚጮሁላት ማለት ነው። ሳያጣራ ሰው እንዲጮህ እውነተኛ የተበደሉ ሰዎች ብቻ ቢመጡ የፌክ ተበደልኩ አልቅሱ፣ ሰውን ለማስለቀስ የባንክ አካውንት ቁጥር አስቀምጦ በዚህ መርዳት ነው ምናምን። እኔ የገረመኝ ደግሞ ኢቢኤስ የባንክ አካውንቱ ለቀዋል፣ ተበድያለሁ አለች። ይሄ ቢዝነስ ሆኗል ማለት ነው አንደኛው ተደፈርኩ ከደንብ ዲሎ ዩኒቨርሲቲ ታገጥኩ ያለችዋ ሴት የተማረችው አዋዛ ዩኒቨርሲቲ ነው። ሁለተኛ እንደዚህ አይነት የተበደለ ሰው ፍትሕ ይጠይቃል እንጂ ገንዘብ አይጠይቅም። ፍትሕ ይጠይቃል እንጂ ገንዘብ አይጠይቅም። ተበድ ያለው ብላ አልቅሳ የባንክ አካውንቷን ሰታን ሄደች። ከዛስ ብር እንድናዋጣ ይሄ ጥሩ አይደለም።